ማን እንዳንቺ ማን እንዳንቺ ፈጥኖ ድረሽ ሰላማዊ ትልትናደሽ አረጋጊ እንባናባሽ ማን እንዳንቺ ማን እንዳንቺ ያዛኝቱ ያምላክና ክድንግሊቱ አማላጅ ነሽ የፍጥረቱ ሰውን መላሽ ከፍተቱ ማን እንዳንቺ ማን እንዳንቺ የሚያጽናና የሚያወጣ ከፈተና ደግፎ አቅፎ የሚያቀና ማን እንደ አንቺ ማን እንደ አንቺ አስታራቂ ኃጢአተኛን የማትንቂ ጆሮ ዳባ የማትታወቂ መልካም ስራሽ ድናቂ። ማን እንደ አንቺ ማን እንደ አንቺ መከለያ ከማኝነት መጠለያ ቀና መንገድ መታበያ እንስሳ በር መግቢያ። ማን እንደ አንቺ ማን እንደ አንቺ ተቆርቋሪ የማታልጪ የሰው ጥሪ አቤት ብለሽ ያናጋሪ ሰማያዊት ንግስት የሚያብሳሪ ማን እንዳንቺ ማን እንዳንቺ ለወደቁ አዛኛ ጻኝ ንስቁ ሰው ረስታቸው ለተናቁ በሐዘን መከራ ለወደቁ ማን እንዳንቺ ማን እንዳንቺ የሚረዳ የምትሞይ የሁሉ ጋዳ ባክሽው ጭን ቃለን ፈታ ኋላ ጠፍተን እንዳንጎዳ ለኛ ኮነሽ ባላዳራ ባክሽው ጭን ከሀዲያ ተራ እንድንኖር ካንቺ ጋራ ማን እንደ አንቺ ማን እንደ አንቺ ማን እንደ አንቺ ያለው ለዛ ንግግር የሚያዋዛ በረከትን የሚያበዛ ማን እንደ አንቺ ማን እንደ አንቺ ማን እንደ አንቺ ፈጥኖ ወደራሽ ሰላማዊት ሰላማዊት ልትነዳሽ አረጋጊ እንማናፋሽ ማን እንደ አንቺ ማን እንደ አንቺ